የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው ይላል መንፈስ የማንን የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራል የእግዚአብሔርን ጥልቅ ነገር በቃ ሳይቀር ምን ይመረምራል ሁሉን ይመረምራል የእግዚአብሔርን ጥልቅ ነገር የሆነ መመርመር የሚችል እንደው ፍጡር ሊኖር ይችላል በፍጹም ሊኖር አይችልም እግዚአብሔር ጥልቅ ነገር ሲባል ዲቴል የሆኑ እያንዳንዱ ያለው ነገር ሁሉ ሳይቀር ይመረምራል። ማ መንፈስ ቅዱስ ኦኬ። በቅድስ ሥላሴ ዘንድ ያለ መተዋወቅ ቀደም እንዳልኳችሁ፣ አብ ወልድ፣ መንፈስ ቅዱስ። ስለ መንፈስ ቅዱስ ህይወት እንደሚሰጥ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ ተመለከተ። አብም ወልደም ህይወት ሰጪ መሆናቸውን የዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ ተመለከተ። ኦኬ። አሁን ደግሞ በቅድስ ሥላሴ ዘንድ ያለ መተዋወቅ እንዴት ነው ቢሉ አንደኛ ቆሮንጦስ ምራፍ ሁለት ቁጥር አስር ላይ የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራል። ሁሉን መንፈስ ቅዱስ ማቴዎስ ወንጌል ምራፍ 11 ላይ ስንሄድ ደግሞ ጋይስ ማቴዎስ ወንጌል ምራፍ 11 ቁጥር 27 ላይ ስንሄድ፣ ኦኬ ማቴዎስ ወንጌል ምራፍ 11 ቁጥር 27 ላይ እንዲህ የሚል ቃል እናገኛለን። ጌታ እንዳለ ቁጥር 27 ላይ ሁሉ ከአባቴ ዘንድ ተሰጥቶኛል። በደንብ ስሙ ሁሉ ከአባቴ ዘንድ ተሰጥቶኛል ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። ስለዚህ ከአሁን በኋላ ሰው ለምሳሌ ኦኬ፣ ለምሳሌ ይህንን ጥቅስ ጠቅሶ ሰው ለምሳሌ እንዴ፣ ይሄው እዚህ ጋር መንፈስ ቅዱስ መች ተጠቀሰ? አሁን ለምሳሌ ጆቫ ዊትነሶችን ብታወሯቸው በተዋሯቸው እንደዚህ አይነት አርጊመንት ያነሳሉ። ባይዘው የይሖዋ ምስክሮች ለምን የይሖዋ ምስክሮች ወይ ደግሞ ጆቫ ቤትነስ መንፈስ ቅዱስን እንደ ኃይል ነው የሚያስቡት። እንደ ፐርሰን ወይ ደግሞ እኔነት ያለው አካል ብሎ አያስቡት። ኃይል የእግዚአብሔር ኃይል ነው ብሎ ነው የሚያስቡት። ወይ ደግሞ እኔነት እኛውን በቅድስት ሥላሴ ስናምን አብ ወልድ መንፈስ ቅዱስን መንፈስ ቅዱስን ፐርሰን ነው ብለን አይደለም እናምነው፣ እኔ ማለት የሚችል አካል ብለን አይደለም እናምነው። እነሱ ግን እንደ ኃይል ነው የሚያስቡት፣ እኔ ማለት የሚችል ብሎ አያስቡት። ኦኬ በቅድስት ሥላሴ ዘንድ ያለ መታወቅ አያችሁ እንዴት እንደሆነ። ከአብ በቀር ወልድን የሚያውቅ የለም የለም፣ እሺ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። ከአብ በቀር ወልድን የሚያውቅ የለም ወልድም ሊገልጥለት ከሚፈቅድ በቀር እና ከወልድም በቀር አብን የሚያውቅ የለም። አንደኛ ቆሮንቶስ ምዕራፍ ሁለት ቁጥር 10 ላይ ስትሄዱ ደግሞ ምንም የሚል ጥቅስ መንፈስ ግን እግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉ ይመረምራል። በቅድስት ሥላሴ ዘንድ ያለመታወቅ እንዲህ ነው። ኦኬ ማቴዎስ 11 27 እና አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ። ስለዚህ እግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉ መመርመር የሚችል እንደዛ ፍጡር ሊኖር ይችላል? ጋይስ፣ አይችልም። ይችላል? አይችልም? በፍጹም ሊኖር አይችልም። ኦኬ፣ ስለዚህ ይህንን መያዝ ትችላላችሁ። አንደኛ ቆሮንቶስ እናንተ ሰዎች አረተው ተው ተው አዳምጡ። አሁን ጥቅሱን ጻፍልን የምትሉ ሰዎች የት ነበራችሁ ከቀደም ጀምሮ? እሺ ኤኒዌይስ አንደኛ ቆሮንቶስ ምዕራፍ ሁለት ቁጥር አስር ኦኬ የመንፈስ ቅዱስን አምላክነት ከእውቀት አንጻር የምንመለከተው መለከተው ማለት አንደኛ ቆሮንቶስ ምዕራፍ ሁለት ቁጥር አስር ላይ መንፈስ ግን የእግዚአብሔርን ጥልቅ ነገር እንኳን ሁሉ ሳይቀር ይመረምራል ብሎ ይናገራል። የመንፈስ ቅዱስን ሁሉን አዋቂነት? ከዛ በአብና በወልድ መካከል ያለ መተዋወቅ ደግሞ ማቴዎስ 11 27 ላይ ቅድም እንዳልኳችሁ ከአብ በቀር ሁሉ ከአባቴ ዘንድ ተሰጥቶኛል፣ አለ ጌታ። ከአብ በቀር ወልድን የሚያውቅ የለም፣ ከአብ በቀር ወልድን የሚያውቅ የለም። ጋይስ ከኑ ወልድ ፍጡር ነው የሚል ትምህርት ሲሰሙ ከአብ በቀር የሚያውቀው የለም ይላል። ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር ደግሞ አብን የሚያውቅ የለም ይዘ ማንም ሰው ወልድን ሳያውቅ ወይ ደግሞ ጌታ ኢየሱስ ካልፈቀደ በስተቀር አብን ማወቅ አይቻልም ሰው ጌታ ኢየሱስን ሲያውቅ ነው አባቱን ሊያውቅ የሚችለው ለምን የባህሪው ምሳሌና የክብሩ ነጸብራቅ ስለሆነ ኦኬ ኤኒዌይስ ዛሬ ትኩረት የምናደርገው እነዚህን ጥቅሶች ያዟቸው በትንሹ ስንት ጥቅሳየ ማለት ሶስት ጥቅስ ስለ መንፈስ ቅዱስ አምላክነት የመጨረሻ ሪቫይዝ ላድርግላችሁ ኦኬ መጽሐፈ ኢዮብ ምዕራፍ ሰላሳ ሦስት ቁጥር አራት አንድ የሐዋርያት ሥራ ምዕራፍ አምስት ከቁጥር ከቁጥር አንድ ጀምራቸውን ቡት ከቁጥር አንድ እስከ አራት የሐዋርያት ሥራ ምዕራፍ አምስት ከቁጥር አንድ እስከ አራት የመጨረሻው ደግሞ ምንድን ነው ከተባለ አንደኛ ቆሮንጦስ ምዕራፍ ሁለት ቁጥር አስር ስለዚህ እነዚህን ጥቅሶች ያዟቸው እግረ መንገዳችሁ ስለ መንፈስ ቅዱስ ስታስቡ መጀመሪያ አሁን ነገ በዓለ ጰራቅሊጦስ አደለ የምናከብረው የመንፈስ ቅዱስን መውረድ አደለ የምናከብረው በተስፋ ቃል መሰረት እግዚአብሔር በተናገረው በተስፋ ቃል መሰረት የመንፈስ ቅዱስን መውረድ ነው የምናስበው። እና ስለ መንፈስ ቅዱስ አንዳንድ ነገሮችን ማወቅ አለብን። ቤተክርስቲያናችን የቅድስት ስላሴ ትምህርቷ ባይ ዘ ወይ በጣም የሚደንቅ ነው። እንደምታውቁት ከቤተክርስቲያን ውጭ ያሉ ሰዎች ጋር ሄዳችሁ ብትመለከቱ ሊትራሊ ቅድስት ስላሴ ተረስቷል። ባለፈውም ብያቸዋለሁ፣ አንድ መጽሐፍ አለ። ዶክተር ጀምስ ዋይት የምታውቁት ከሆነ ያው፣ ቢ የውጭን አለም ውይይቶች የምትመለከቱ ሰዎች ካላችሁ ታውቁታላችሁ። ኦኬ እና አይ ቲንክ ርዕሱን ካልተሳሳትኩ ብቻ ዘፎርጋትን ትሪኒቲ በፕሮቴስታንቱ ዓለም ላይ ዘፎርጋትን ትሪኒቲ፣ እንደዚ አይነት ቶፒክ ብቻ። ምንድን ነው የመጽሐፉ ዋና ዓላማ ምንድን ነው? የተረሱት ቅድስ ስላሴዎች በፕሮቴስታንቱ ዓለም ላይ ሊትራሊ ተረስተዋል። ቅድስ ስላሴ በፕሮቴስታንቱ ዓለም ላይ ተረስተዋል፣ ተረስተዋል። አሁን እኛ ስለ መንፈስ ቅዱስ ስናስብ መንፈስ ቅዱስ በምን መልኩ ነው ራሱን የገለጠው መጽሐፍ ቅዱስ ላይ መንፈስ ቅዱስ ምን አይነት ጸጋዎችን ነው የሚሰጠው ብለን ስንመለከትና ከቤተ ክርስቲያን ውጭ ያሉ ሰዎች ጋር ግን የመንፈስ ቅዱስ ዲፊኒሽን እራሱ በጣም ተዛብቷል። በጣም ነው የተዛበው። ኦኬ በጣም ነው የተዛበው። ከዚህ አንጻር ነው ስለ መንፈስ ቅዱስ እንደዚህ ካልን። ኦኬ ወደ ሐዋርያ ስራ እንሄድና የተወሰነ ነገር ልበላችሁና ማማ ሜይ ቢ ከተስፋው ቃል አንጻር የምትዩው ነገር ካለ አንድ ሁለት ጥቅስ ማንሳት የምትፈልጊው ካለ በብዱ ኪዳን እግዚአብሔር አምላክ መንፈስ ቅዱስን እንደሚያፍስ ትንቢት ተናግሮ ነበር ወይ? ምን ላይ እናገኘዋለን? እነዚህ እነዚህ ሀሳቦችን ማንሳት የምትፈልግ ከሆነ ድልስጥሽ ብቻይን እንዳልበት ረቅ ዚ እንዳላወራሽ ያው ማብራራት ላይ አንቶ ታብራራላችኋለ። ትንቢተ ዩኤል ምራፍ ሁለት ላይ አምላካችን እግዚአብሔር ሲናገር እንዲ ይላል ላንብብላችሁና። ትቀጥላላችሁእንትቀጥላላችሁእንትቀጥላላችሁስሙ ጋይስ በደንብ ጥቅሱ እንደገሚላቸው ማማ ትንቢተ ኢዩኤል ምዕራፍ ሁለት ቁጥር ሀያ ስምንት ጀምሮ ከዚህም በኋላ እንዲህ ይሆናል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ህልምን ያልማሉ፣ ጎበዞቻችሁም ራእይን ያያሉ። አለ መኔን አፈሳለሁ ብሏል። መንፈሴን አፈሳለሁ በስጋ ለባሽ ሁሉ ላይ አፈሳሉ ወንዶች እና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ህልምን ያልማሉ፣ ጎበዞቻችሁም ራዕይን ያያሉ ብሎ በነቢዩ በኢዩኤል ላይ አድሮ አምላካችን እግዚአብሔር መንፈሱን እንደሚያፈስልን ተናግሯል ማለት ነው። አንተ ደግሞ ጨምርላችሁ፣ ቀጥ ትንቢቱ ፍጻሜ የሚያገኝበትንማ ተናገሪ፣ ከመጣሽ አይቀር ሐዋርያ ስራ ምዕራፍ ሁለት ከቁጥር አንድ ጀምሮ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 16 ላይ ካያችሁ እኔ ካልሄድ አጽናኙ ወደ እናንተ አይመጣም ነገር ግን እኔ ብሄድ ይሻላችኋል ብሎ አጽናኙ ወደ እነሱ የሚመጣው ጌታ ኢየሱስ ወደ አባቱ ሲሄድና በቀኙ ሲኖር ነው። እና ይሄ ሲባል ግን መንፈስ ቅዱስ በምድር ላይ አልነበረም ወይም የሚል ጥያቄ ከሆነ መንፈስ ቅዱስ በየትኛውም ቦታ ያለ ነው፣ በሁሉ ቦታ ምሉ የሆነ አምላክ ነው። ነገር ግን ለሐዋርያቱ በጸጋ አልተሰጣቸውም ነበረ ለዛ ነው ቅዱስ ጴጥሮስ መንፈስ ቅዱስም ስላልተሰጠው ጌታውን እስከ መካድ ድረስ የደረሰው። እና መንፈስ ቅዱስ ለሐዋርያቱ በጸጋ ስላልተሰጣቸው ጌታ ኢየሱስ እኔ ብሄድ ይሻላቸዋል፣ ይሄንን ጸጋ እንድትቀበሉ በማለት ሲነግራቸው እንመለከታለን። ብዙ የምነግራችሁ ነገር አለ፣ ነገር ግን አሁን አትችሉትም ይላቸዋል ጌታ። እንደውም ማለት ነው ብዙ ሊላቸው ይፈልጋል፣ ግን ደግሞ እነሱን የሚያበረታቸው መንፈስ አልነበረም የሚያጠነክራቸው እንትን የሚላቸው የሚያበረታቸው መንፈስ ቅዱስ ስላልተሰጣቸው ምን አላቸው? ጌታ እኔ ብሄድ ይሻላችኋል፣ የሚያበረታችሁን አጽናኝ የሆነው መንፈስ እልክላችኋለሁ። ብዙ የምነግራችሁ ነገር ነበረኝ፣ ግን ደግሞ አሁን አትችሉትም ብሎ ጌታ ያንን የሚያበረታቸውን የሚያጽናናቸውን መንፈስ ቅዱስን ሲልክላቸው ሐዋርያት ሥራ ምዕራፍ ሁለት ላይ በበዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ላይ በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጠቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው በእያንዳንዳቸውም ላይ ተቀመጡባቸው። በሁሉ መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር አለ። እንግዲህ ጌታ ኢየሱስ እኔ እሰጣችኋለሁ እልክላችኋለሁ ያላቸውን መንፈስ ቅዱስን ቃል እንደገባላቸው በቃሉ መሰረት ጌታ አድርጎ በአባቱ ቀኝ ከተቀመጠ በኋላ ይህንን የሚያበረታቸውን መንፈስ ቅዱስን ደግሞ ልኮላቸው ፍጻሜውን ሲያሳያቸው እንመለከታለን ማለት ነው። ቀጥል ቀል ቃል ያሰማለን ያው ማማ ያውን እንዳለችው ትንቢተ ዩል ምራፍ ሁለት ላይ ያለው ፍጻሜ ያገኘው የሐዋርያት ስራ አስራ ላይ ነው። መቼስ ብዙ ጊዜ ያው ታውቁታላችሁ። እስ አንድ ጥያቄ ልጠይቃችሁ እንደ ወግረ መንገዳችንን እዚህ አሁን ማማ ያነሳችሁ ሀሳብ ላይ የእግዚአብሔርን መንፈስ ፍጡር የሆነ አካል ብቻ ሊያፈሰው ይችላል? ጋይስ ኮመንት ላይ ሲያሳውቁ አሰባችሁበት፣ አሰባችሁበት። እንዲሁ በስሜታዊነት አይደለም። የእግዚአብሔርን መንፈስ ወይ መንፈስ ቅዱስን ፍጡር የሆነ አካል ፍጡር የሆነ ብቻ አካል ሊያፈሰው ይችላል? ሊይዘውስ ሊጨብጠው ይችላል? እንኳን ማፍሰቡና። እሺ አይችልም፣ በሚለው ምልአተ ጉባኤው አጽድቆታል። ትላል ስቀለው እሺ። አዎ አይችልም አይደል? በምን አቅሙ በምን አቅሙ። ደስ የሚል ኮመንት ነው። በምን አቅሙ እውነት ለማውራት በምን አቅሙ በምን አቅሙ ሊያፈሰው ይችላል። አሁን ማማ ያለችው ግን አይታችሁ ከሆነ እሺ። አሁን አብረድ ኮመንት ላይ እየጻፋችሁ ምናምን ነገር ጀስት ኦኬ ኢንተራክት እንድናደርግ ነው። አሁን ማማ ያለችው ትንቢተ ኢዩኤል ላይ አይታችሁ ከሆነ እግረ መንገዳችን አንዳንድ ሀሳብ ጎን ለጎን እናንሳ ብለን ያው የጌታችን ኢየሱስ ክሪስቶሴንትሪክ ነው፣ ያው ትምህርታችን በሙሉ እንደምታውቁት። ትንቢተ ኢዮኤል ምዕራፍ ሁለት ቁጥር 28 ላይ ከዚህም በኋላ እንዲሆናል መንፈሴን በስጋ ለባሽ ሁሉ ላይ ያፈሳለሁ፣ ወንዶችና ሴቶች ልጆቻችሁን ትንቢት ይናገራሉ፣ ሽማግሌዎቻችሁም ህልምን ያለማሉ። ይሄን የተናገረው ማለት ነው ጋይስ መንፈስን በስጋ ለባሽ ሁሉ ላይ ያፈሳለሁ ያለው ማለት ነው በብሉኪዳ ቶሎ መልስ፣ ቶሎ መንፈስን በስጋ ለባሽ ሁሉ ላይ ያፈሳል ያለው ማን ነው? ትንቢተ ኢዮኤል ምዕራፍ 2 ቁጥር 28 ላይ እግዚአብሔር አይደል? ያህዌ። አዎ፣ ያህዌ መሆኑን በምን እናውቃለን? እዛው ትንቢተ ኢዮኤል ምዕራፍ 2 ቁጥር 27 ላይ እኔም በእስራኤል መካከል እንዳለሁ፣ እኔም አምላካችሁ እግዚአብሔር እንደው ከኔም በቀር ሌላ አምላክ እንደሌለ ታውቃላችሁ፣ ህዝቤም ለዘላለም አያፍርም። ስለዚህ ያህዌ ምን አለ? እግዚአብሔር አምላክ ምን አለ? መንፈሴም በስጋ ለባሽ ሁሉ ላይ ያፈሳለዋል። አሁን ማማይ ቅድም እንደነገረችን ይሄ ትንቢት ፍጻሜ ያገኘው ምንድነው? ምን ላይ ነው ከተባለ የሐዋርያ ስራ ምዕራፍ ሁለት ላይ አይደል ጋይዝ፣ የሐዋርያ ስራ ምዕራፍ ሁለት ላይ ሄዳችሁ ስትመለከቱ፣ አሁን ማማይ እስከ ቁጥር አምስት ድረስ ስላነበበችልን በኋላ ስለ ልሳን የጸጋ ስጦታዎች የተወሰነ ነገር ላችኋለሁ። እኔ ግን ቅዱስ ጴጥሮስ ስለተናገረው ትንቢት ነው መናገር የምፈልገው። ሁላችሁም የሐዋርያ ስራ ምዕራፍ ሁለት ላይ ትሄዱና፣ ቅድም ሁለት ነገር ተስማምተናል አይደል? አንደኛ በብሉይ ኪዳን መንፈሴን አፈሳለሁ በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ብሎ የተናገረው ማለት ነው ማን ነው? እግዚአብሔር አምላክ። ኦኬ እግዚአብሔር አምላክ ነው። መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ያለው ማን ነው? እግዚአብሔር አምላክ። ሁለተኛ ፍጡር የሆነ አካል ብቻ የእግዚአብሔር መንፈስ ሊያፈስ ይችላል። መንፈስ ቅዱስን አይችልም አይደል? በሱ ተስማምተናል። ስለዚህ የሐዋርያ ሥራ ምዕራፍ ሁለት ላይ ትሄዱና ከቁጥር 14 ጀምሮ እንመልከት። ኦኬ እየዘለልኩ መሐል መሐል ላይ ያነባለው ከቁጥር ከቁጥር 14 ጀምሮ እናንብብ አብረን። ዩኤልን ኮት የሚያደርገው ቁጥር 17 ላይ ከእንትኑ ጀምሮ ለንብብላቸው ብዬ ነው። ይሄ ከስር መሰረቱ አለ አይደለ? ይሄ የወይን ጠጅ ምናምን ከሚለው ከዛ ጀምሬ ነው። አንቺ ያልሽው ልክ ነሽ፣ 17 ላይ ነው ያለው። ቁጥር 14 ላይ እንደዚህ ይላል፣ ጋይስ። ነገር ግን ጴጥሮስ ከ11 ጋር ቆመ ድምፁን ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ፣ ይህ በእናንተ ዘንድ የታወቀ ይሁን። ይህንን ጴጥሮስ እየተናገረ ያለው ምድ መንፈስ ቅዱስ ከወረደ በኋላ መንፈስ ቅዱስ ከወረደ በኋላ ኦኬ። አይሁድ በኢየሩሳሌም የምትኖሩ ሁላችሁ፣ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎችንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም። ያው ሰዎች ሲያዩአቸው የሰከሩ መስሏቸው ከቀኑ ሦስተኛ ሰዓት ነውና ነገር ግን አለና ቁጥር 16 ላይ በደንብ ተመልከቱ። ይህ በነቢዩ በኢዮኤል የተባለው ነው። በማ ቅድም ትንቢተ ኢዮኤል ምዕራፍ ሁለት ላይ ተመልክተን የለ ጋይስ፣ ምዕራፍ ሁለት ቁጥር 28 ላይ ነገር ግን ይህ በነቢዩ በኢዮኤል የተባለው ነው። ቁጥር 17 ላይ ኢዮኤልን ይጠቅሳል። ነቢዩ ኢዮኤልን ሲጠቅስ እንመለከታል። ማ ቅዱስ ጴጥሮስ እግዚአብሔር ይላል፣ በመጨረሻም ቀን እንዲህ ሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለው ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልም ያልማሉ እያለ ይመጣል። አሁን ቀጥታ እንድትሄዱ የምፈልገው ቅዱስ ጴጥሮስ ሙሉውን አንብቡት። ከዚህ በፊት ኦፍኮርስ ያላነበበ ክርስቲያን አለ ብዬ አላስብ። አንብቡት ቁጥር 3 ላይ ኦኬ፣ ተመጡና ቁጥር 3 ላይ የሐዋርያት ሥራ ምዕራፍ 2 ከቁጥር 32 ጀምሮ እናንብብ እንዲላል፣ ይህን ኢየሱስን እግዚአብሔር አስነሳው፣ ይህን ኢየሱስን እግዚአብሔር አስነሳው ለዚህም ነገር እኛ ሁላችን ምስክሮች ነን፣ ካለ በኋላ ቁጥር 34 ቁጥር 33 ላይ ምን ይላል? ስለዚህ በእግዚአብሔር ቀኝ ማ ማነው? በእግዚአብሔር ቀኝ ከፍ ከፍ ብሎ ጌታችን ኢየሱስ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከማ ተቀብሎ? ከአብ ተቀብሎ ይህ እናንተ አሁን የምታዩትና የምትሰሙትን አፈሰሰው ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህ እናንተ አሁን የምታዩትና የምትሰሙትን አፈሰሰው ይላል እናንተ የምታዩትና የምትሰሙትን ምን አለው አፈሰሰው ማን ያፈሰሰው ኮሜንት ላይ አሳውቁኝ የሐዋርያት ሥራ ምዕራፍ 2 ላይ አሁን ባነበብኩ የሐዋርያት ሥራ ምዕራፍ 2 ቁጥር 33 ላይ አሁን ባነበብኩላችሁ ጥቅስ መሰረት ማን ያፈሰሰው አይ ማማ ኢሜጅ እዚህ ደቅ ብለሽ በኮሜንትም አክቲቭ ትሆኛለሽ አንቺ ተመታሽ የሐዋርያ ስራ ጋይ ስሙ የሐዋርያ ስራ ምዕራፍ ሁለት ቁጥር ሰላሳ ሦስት ላይ ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህ እናንተ አሁን የምታዩትን የምትሰሙትን አፈስሰው። የሐዋርያ ስራ ምዕራፍ 2 ቁጥር ሰላሳ ሦስት መሰረት አድርጋችሁ ማን ያፈስሰው? ሹንዳ ኦል ጎበዝ። አዎ ጌታ ኢየሱስ ያላችሁ ልክ ናችሁ። ማን ያፈስሰው? ጌታ ኢየሱስ ኦኬ ቅዱስ ጴጥሮስ በነገረን መሰረት ማነው መንፈስ ቅዱስን ያፈሰሰው? ጌታችን ኢየሱስ። ቅድም ምን ተባብለን ነበረ? ትንቢተ ኢዮኤልን ደግሞ ስንጠቅስ ምን ተባብለን ነበረ? ትንቢተ ኢዮኤል ምዕራፍ 2 ቁጥር 28ን ደግሞ ኦኬ። ማነው በተጋለ ባሽ ሁሉ ላይ መንፈስ ያፈሳለሁ ብሎ የተናገረው? ጋይስ ያው ያር አይደል? ቅድም ምን ተባብለን ነበረ? ትንቢተ ኢዮኤል ምዕራፍ 2 ቁጥር 28ን ደግሞ በዛ መሰረት በስጋ ለባሽ ሁሉ ላይ መንፈሴን አፈስሳለሁ ብሎ የነበረ ማን ነው? ያህዌ። አሁን ማን ነው በአዲስ ኪዳን ፍጻሜውን ሲያገኝ ያፈሰሰው? ጌታችን ኢየሱስ። ለዛ ነው ጌታ ኢየሱስ ያህዌ በስጋ ተገልጦ ነው። ጌታችን ኢየሱስ ክርስቶስ ያህዌ አምላክ በስጋ ተገልጦ ነው። አምላክ በስጋ ተገልጦ ነው። ለክርስቶስ ኢየሱስ አምላክነት እልፍ አላፍ ጥቅሶች መጽሐፍ ቅዱስ ላይ ይጠቀሳሉ። ግን ከነዛው ውስጥ አንዱ የብሉ ኪዳን ኪዳን ጥላ ነው። አዲስ ኪዳን እንደምታውቁት ፍጻሜ ነው። ብሉ ኪዳን ሻዶ ጥላ ነው። ነገር ግን ብሉ ኪዳን ላይ የተነገሩ ትንቢቶች ብዙ ለያዌ አምላክ የተነገሩ ነገሮች በጌታችን ኢየሱስ ፍጻሜ ሲያገኙ እንመለከታለን እና ከዚህ አንጻር ምን መረዳት እንችላለን ከተባለ ጌታችን ኢየሱስ የአዌው ስጋ ተገልጦ እንደሆነ ማወቅ እንችላለን። ለማንኛውም ወደ ቀደመው ነገር እንመለስና የሐዋርያ ሥራ ምዕራፍ ሁለት ላይ ከላይ ጀምሮ ያለውን እንመልከት። ኦኬ ማማዬ ቀደም ያነበበችውን አንድ ሀፍታ ሪቫይዝ ላይ አድርግላችሁ ነው። ቁጥር ሶስት ላይ እንደ እሳተም የተከፋፈሉ ልሳኖች ታዩዋቸው፣ በእያንዳንዳቸውም ላይ ተቀምጡባቸው። ማማዬ ቆይ አንዴ መዝሙር እነሱማ መሰለኝ መሀል ላይ አንድ መዝሙር ወይ ጋብዥንና ከዚያ የመንፈስ ቅዱስ የጸጋ ስጦታዎች ከሚለው አንፃር አንዳንድ ነገሮችን አይተን እንትን እንላለን። እስካትን ነው እንዴ ያልሺው ነው ታዲያ ናቲ

የሆነ ውሃው ሲከት እንት ሲል እሱ ነው የሚጸልየው። እና አጥማቂዎቹ ሲንቦራጨቁ ምናምን እያየወጣ የሚያዝናኑ ናቸው። እና ዶግማቲክ እና በብርሃኑ መጥቶ አጠምቀኝ አለ እሱ ነው አይደል? አዎ። የሆነ ያኔ እንትን ኢየሱስ በብርሃኑ ሆኖ መጥቶ ሲያጠምቀኝ አየሁ ያለ። አዎ፣ ተገልጦልኝ ምናምን። አንዴ ብቻ አይደለም ያየሁት ሁሌ ነው ማየው አላለም። እንደ ቆሎ ጓደኛው አደረገው እኮ ሰማ። አስበዋል። ጳውሎስን የመሰለ ታላቅ ሐዋርያ ማለት ነው፣ ሲጠመቅ እኮ በጥምቀቱ ሰዓት ኢየሱስ አልተገለጠለትም። በጥምቀቱ ሰዓት ሲጀመር ክርስቶስ ሲገለጥለት እኮ ማለት ነው አይኑን የታወረዋል፣ ምልክት አለው። እና ከነበረው ነገር አንጻር ጳውሎስ ፈርቷል፣ ሳውሎ ነው ሳለ ማለት ነው። ይሄ እኮ እንደቆሎ ጓደኛ ሁሌንም ይገለጥልኛል አላልም የቤተሰብ አካል ያደረገውና እዛ ከቤተሰቦች ሆነ ምግብ የሚያቀርቡለትን አይነት ከሌ ምግብ የምታቀርብልኝን ሁሌ ነው ማየት እንደሚባለው ማለት ነው። መጋረጃ ውስጥ ሆነ የሆነ ሰቆይ አምላኪና ልክ ቡሃሪ 1789 ላይ ለምሳሌ በመጋረጃ ውስጥ ሆኖ መገለጥ ይቀበልና ከዛ ይወጣና አምላኬን አናገርክ ይልል ወጡ ማለት ነው ማማዬ፣ ግን እችን የመጋረጃ ምዕራፍ በጣም ነው የምትወጃት። በጣም በጣም ነው እሷ ነገር ስትነሳ ማለት ነው፣ በኃይል ነው እሷ ራሱ የምትነሳ። አረችን መጋረጃ ፒቻት በጣም የምትወጃት ምዕራፍ ነች። ደግሞ አንድ አጠራሯ ራሱ ማለት ነው እንደ ስሟል ራሷ እንደምታስተዋውቀው ነው ክፍሏን የምታስተዋውቃትና ይመችዎት። እኔ ካሁን በኋላ መጋረጃ ባየ ቁጥር ማማዬን ለማስታወስ ትንሽ ነው የቀረኝ። ማማዬ በዚህ ምቀጥ ከሆነ የተገለጠ ነው የተገለጠ መጋረጃ። አንተ አዝቅ እሺ። እናቱ ምትዪው ነገር አለ ፓፓ አፈንሽ ረዥም ሰዓት። እኔ እኮ የኔን ነገር እያወቀው ዝም አልኩኝ። ቀደም ብዬሽ የለ ማልናገርበት ቦታ አለ። ልክ ነህ። እረዳለሁ፣ እረዳለሁ። ፓፓ ለካስ የስራ ቦታ ብሮስኪ። ወይ ሌላ አካውንት ፎቶን ቀይር። አንድ ሰውዬ አረ ልኑርበት ትላለህ። እጠቅማለሁ። ሁናታች ባለ ትዳር ነው አንተ። እረዳለሁ። እኛ ወንድ ላጤ ስለሆነ ችግር የለውም። የሆን ነገር ብንሆንም ብቻችንን ነው የሚያጋጥመ። አንተ ባለ ትዳር ነው ባለቤት አጠገባለች አይደለ? እየሰማች ነው። ይህን ነገር ስናገር ይህን ስትሮንግ የሆነ ንግግር በጣም እያጨበጨበች ነው። ይዘ አንተ ባለትዳር ስለሆንክ ለሚስት አስፈልጋታለሁ ፓፓሽ። እኛ ችግር የለ መከራውን እኛ ንበአጋጣሚዋን ባገኘሽ ቁጥር ምርጫ ቅስቀሳ የምታረጊያት ነገር መቼው ነው ከውስጥ የማጠፈው ሪ ልጅ ታ ምን ምርጫ ቅስቀሳ አላረኩም። አሁን አንተ እንዲህ ትላለህ። እሺ በቃ ሌላ ነገር ላወራ ነበር ትችዋለሁ። ይሄ ኖርማል ለጨዋታ ነው፣ ምንም ምርጫ ቅስቀሳ አይደለም። በዛ መልኩ እንዳትረዱት። ይሄ ተንከሲ ሲሆን ልጅ እሺ ናት። ብዙ ነገር ሊያስቀጥርብሽ ነው። ደግሞ ቅድም ያየናት ነገር ጀለስ የሆነ ቪዲዮ ምናምን አላየ አንተ ፍጣ ፍጣ ሊያስኬሄድብሽ ደግሞ ኧረ ማይሆነውን ለማንኛውም እሺ ጋይስ አምስት ሰዓት ከአስር ሆኗል። በቃ ነገ እሑድም ነው። በተቻላችሁ መጠን ሁላችሁም ኦኬ ቤተክርስቲያን ሄድ የምችሉ ሰዎች ቤተክርስቲያን ሄዱ። በዓልም ስለሆነ ቅዳሴም አለ፣ በዓልም ነው። ናም ነገር እንዳትቀሩ አደራችሁ። በተቻለ መጠን አምስት ሰዓት ከአስር ሆኗል። የቀረችውን ሰዓት ደግሞ ያው እንግዲህ ላይቭ እንዲስኮኔት እናርግና፣ ተኙ ምናምን ነገር ነገ ቤተክርስቲያን ሂዱ እስኪ ሁላችሁ።